ሰላም ሰላም የቻናላችን ተከታታዮች፣ በዚህ ቪዲዮ የምንመለከተው እንዴት አድርገን በቀላል መንገድ ጄሚናይ 2.5ን በመጠቀም እንዴት አድርገን በቀላል መንገድ የቆዩ ምስሎችን ወይም ደግሞ ያረጁ ምስሎችን እንዴት አድርገን ወደ ተሻለ ምስል መቀየር የምንችለው የሚለውን በቀላል መንገድ እንመለከታለን ማለት ነው። ለቻናል አዲስ ከሆናችሁ ቻናልን ሰብስክራይብ በማድረግ እንዲሁም ደግሞ የደውሉ ምልክቱን በመጫን ቪዲዮን እንጀምራለን። ወደ ቪዲዮ ነው

መጀመሪያ ብሮዘራችንን ከፍትና እዚህ ጋር መተን ጉግል ላይ ሰርች እናደርጋለን ማለት ነው። ለምሳሌ ጄሚናይ ኤአይ ብለን ሰርች ካደረግን በኋላ እዚህ ጋር የምትመለከቱትን ሊንክ ክሊክ እናደርጋለን። በመቀጠል እንደምትመለከቱት እንደዚህ አይነት ኢንተርፌስ ይከፈትልናል ማለት ነው። ስለዚህ መጀመሪያ እናንተ በደንብ ለማስተካከል የፈለጋችሁትን ምስል በስልካችሁ ብራይት የሆነ ቦታ ላይ በስልካችሁ አንስታችሁ ኮምፒውተራችሁ ላይ ታመጡትና

ከዛ በኋላ እዚህ ዌብሳይት ላይ አፕሎድ እናደርገዋለን ማለት ነው። ስለዚህ እዚህ ጋር እንምጣና የፕላስ አይኮኑን አድ ፋይል የምትለዋን ክሊክ አደርጋለሁ። እኔ ኦልሬዲ አንስቼ ያስቀመጥኩት ፎቶ አለ። ለምሳሌ እዚህ ጋር አፕሎድ ፋይል ልለዋለሁ። እዚህ ጋር መጣችሁ፣ ዳውንሎድ ላይ ከመጣችሁ በኋላ ለምሳሌ እዚህ ጋር እንምጣና ይሄን ምስል ያነሳሁት ምስል ኦፕን ብዬ ከፍተዋለሁ ማለት ነው። እንደምትመለከቱት ምስላችን እዚህ ጋራ እንደምትመለከቱት የቆየ ምስል ነው። እዚህ ጋር ለምሳሌ ከፍቼ ላሳያችሁ በደንብ እዚህ ጋራ የምትመለከቱት ምስል

እንደዚህ አይነት ምስል ነው። እዚህ ጋር የምትመለከቱትን ይህንን ይመስላል ማለት። ስለዚህ እንደምትመለከቱት ኳሊቲው የወረደ ነው። ኦልሬዲ ከፍሬም ላይ ከፎቶ ፍሬም ላይ የተነሳ ነው ማለት ነው። ስለዚህ ይህንን ምስል ቀጥታ እዚህ ጋር አፕሎድ ካደረጋችሁ በኋላ እዚህ ጋር ፕሮምፕት ትጽፉለታላችሁ ማለት ነው። አሁን ለምሳሌ ወደ ምንድን ነው መቀየር የምፈልገው ይህ ምስል። ስለዚህ ይህንን ምስል ወደ ተሻለ አይነት ምስል ይዘት እንዲቀይርልኝ የፈለግኩ። ስለዚህ ሽንጂሽ ሜጅቱ ቤተሯን ብዬ እጽፍለታለሁ ማለት ነው።

ስለዚህ እንደዚህ ብላችሁ ከጻፋችሁ በኋላ እዚህ ጋር መታችሁ ሰሚት የምትሏል፣ አንድ ጊዜ ክሊክ ታደረጋላችሁ ማለት ነው። ስለዚህ ጀነሬት ማድረግ ይጀምራል ማለት ነው። ስለዚህ የተወሰነ ሰከንድ ይፈጃል። ስለዚህ ምስሉም ወደ ተሻለ ምስል ጀነሬት ያደረግልናል ማለት ነው። ጀነሬት ያደረግልናል ማለት ነው። ስለዚህ አንዳንድ ጊዜ ልክ ጀነሬት ካደረገ በኋላ የምትፈልጉት አይነት ይዘት ካልመጣ

ድጋሚ ደግሞ ታስተካክሉታላችሁ ማለት ነው። ለምሳሌ እኛ እንደምትመለከቱት እንደዚህ አድርገው አውጥቶልናል ማለት፣ ስለዚህ ሞር መጀመሪያ ካስገባንለት አንጻር ስታዩት ይህ ምስል በጣም የተሻለ ምስል ይዘት ያለው ነው ማለት ነው። ስለዚህ ምን እናደርጋለን? በአክብዬ ልውጣና እዚህ ጋር እንደምትመለከቱት እዚህ ዙሪያ ያለውን ፍሬም አላወጣውም። ስለዚህ እኔ ደግሞ ፍሬሙ እንዲወጣ ፈልግ ያለው ስለዚህ ሌላ ደግሞ ፕሮምፕት እዚህ ጋር መተን እንጽፋለን ማለት ነው። ለምሳሌ እዚህ ጋራ ፕሊስ ሪሙቭ

በፍሬም ፍሮም ደ ባክ ብዬ እጽፍለታለሁ ማለት ነው። ከዛ በኋላ ይህንን ቴክስት ካስገባችሁ በኋላ እዚህ ጋር መታችሁ ይቺን ሰሚት ትሉታላችሁ ማለት ነው። ስለዚህ አሁን ጀነሬት እያደረገልኝ ነው ማለት ነው። ስለዚህ በቀላሉ በንግግር መግባባት እንችላለን ማለት ነው። ከቱሉ ጋር ማለት ነው። ስለዚህ ፎቶ ፍሬሙን በቀላል መንገድ ያወጣልናል ማለት ነው። እንደምትመለከቱት የፎቶውን ፍሬም ዙሪያ ላይ የነበረውን

አውጥቶልናል ማለት አውጥቶልናል ማለት ነው። ስለዚህ እዚህ ጋራ ከጨረሳችሁ በኋላ ከፈለጋችሁ አሁንም ከለሩን አስተካክሌ ማለት እንችላለን ሞር ከዚህ አሁን እዚህ ጋር ካለው ምስል የተሻለ ከለር የምትፈልጉ ከሆነ ማለት ነው። አሁን ለምሳሌ ቤተር ዋን ብዬ ጽፍለታለሁ። ስለዚህ እዚህ ጋር መጥቼ ሰሚትለዋለሁ። ስለዚህ ኦፕሽኖች ማየት ትችላላችሁ ማለት ነው። መጀመሪያ ጀነሬት ካደረገላችሁ ከለር

የተሻሉ ከለሮችን ደግሞ ድጋሚ ማየት ትችላላችሁ። ኦፕሽኖች ማየት ትችላላችሁ ማለት ነው። ይህንን ምስል ግን እንደምትመለከቱት ኦልሬዲ ኖርማል ሚዲየም ሬንጅ ላይ ያለ የከለር ከለር ግሬዲንግ ነው የሰራው ማለት ስለዚህ ይህንን ፎቶሾፕ ሊወስዳችሁ ወደምፈልጉት ወደ አይነት

ከለር ማስተካከል ትችላላችሁ ማለት ስለዚህ እንደምትመለከቱት አሁንም ቅድም እዛ ጋር ከነበረው የተሻለ ምስል ይዘት ሰጥቶኛል ማለት ነው። የተሻለ ምስል ይዘት ሰጥቶኛል ማለት ነው። ስለዚህ አንዳንድ ጊዜ እዚህ ጋራ ጀነሬት የሚደረጉት በፍሪ ስለሚሆኑ አብዛኞቹ ወተር ማርክ ሊኖራቸው ይችላል። እዚህ ጋር እንደምታዩት ታች ኮርነር ላይ ወተር ማርክ አለው። ስለዚህ እነሱን ደግሞ ፎቶሾፕ ሊወስደን እንዴት ነው ማጥፋት የምንችለው የሚለውን እንመለከታለን ማለት ነው። ከፈለጋቸው አሁንም የመጨረሻ

ባግራውንዱን ሪሙቭ አድርገን ደግሞ ሌላ አይነት ይዘት እንዲኖረው እናደርጋለን። ለምሳሌ ፕሊዝ ሪሙቭ ባግራውንድ ብዬ ጽፍለታለሁ ማለት ነው። ስለዚህ እዚህ ጋር ለምሳሌ ሰሚት ስለው ባግራውንዱን ሪሙቭ ያደርግልኛል ማለት ነው። ከፈለጋችሁ እናንተ ሪፕሌስ እንዲያደርግላችሁ የምትፈልጉትን ባግራውንድ ማዘዝ ትችላላችሁ ማለት ነው በቀላል መንገድ

ባክግራውንዱን ሪሙቭ አድርጎ የምትፈልጉትን ባክግራውንድ ሪፕሌስ ያደረግላችኋል ማለት ስለዚህ እንደምትመለከቱት ለምሳሌ ይንን ባክግራውንድ ሪሙቭ አድርጎልናል ማለት ነው። የተወሰኑ ቦታዎች ላይ መስተካከል ያለባቸውን አሁን ባልኳችሁ ሜትድ እንዲያስተካክለው ማድረግ ትችላላችሁ ማለት ነው። ሞር ግን እንደዚህ አይነት ምስል ካወጣላችሁ እናንተ ፎቶሾፕ ላይ ያስገብታችሁ የፈለጋችሁትን ምስል ይዘት እንዲይዝ ማድረግ ትችላላችሁ። ለምሳሌ ይንን ዳውንሎድ ላርገውና ዳውንሎድ ላርገውና ፎቶሾፕ ጋር ልምጣ። እዚህ ጋራ መተን ኦፕን እንላለን። እዚህ ጋር አሁን ዳውንሎድ ያደረግነውን እዚህ ጋራ መተን

እንከፍተዋለን ማለት ነው። በራሱ በኢሜጅ ሳይዝ አርት ቦርዳችንን ክሬት ያደርግልናል ኦፕን ካል ነው ማለት ነው። ስለዚህ እዚህ ጋር መታችሁ፣ ለምሳሌ እዚህ ጋራ ሪሙቭ እንዲሆን የፈለግኩት አይከን አለ ወይንም ደግሞ ሎጎ አለ። ስለዚህ እሷን በሰሌክሽን ቱል ሰሌክት ታደረጓትና ራይት ክሊክ አድርገን ምን እናደረጋለን? ፊል እናደረጋለን። ከዛ በኋላ ይሄንን ኮንተንት አዌር ሊያደርጋችሁ ኦኬ ትሉታላችሁ። ስለዚህ በቀላሉ ጠፋ ማለት ነው። በቀላሉ ጠፋ ማለት ስለዚህ ይህንን ኮንትሮል ሊያድርገን

ዲሰሌክት እናደርጋለን። ከፈለጋችሁ አሁንም እዚህ ጋር ብራይትነስ ማስተካከል ትችላላችሁ ማለት ነው። እዚህ ጋር እንምጣ፣ ለምሳሌ ብራይትነሱን እዚህ ጋር እንጨምራለን። ኮንትራስቱንም እዚህ ጋር የተወሰነ እንደዚህ እናስተካክላለን ማለት ነው። መጀመሪያ ከነበረው ከዚህ እንደምታዩት

ወደዚህ ፈካ ብሎልናል ምስላችን ማለት ነው። ስለዚህ በቀላል መንገድ ብዙ አይነት ምስሎችን እንደዚህ እያደረጋችሁ ማስተካከል ትችላላችሁ ማለት ነው። በተለይ ዲዛይነር ስትሆኑ በጣም እነዚህ ቱሎች ሰፖርቲቭ ቱሎች ናቸው ማለት ነው ለምትሰሯቸው ስራዎች አንደኛ ታይም ማኔጅ ከማድረግ የተሻሉ ምስሎችን ጀነሬት ከማድረግ አንጻር

በጣም የስኪል ጋፖች በተለይ ካሉ እነዚህ ቱሎች በጣም የሚጠቅሙን ቱሎች ናቸው ማለት ነው። ስለዚህ በቀጣይ ሞር አድቫንስ አድርገን የኤአይ ቱሎችን የምንመለከት ይሆናል ማለት ነው በዚህ ቻናል። ለቻናሉ አዲስ ከሆናችሁ ቻናሉን ሰብስክራይብ በማድረግ እንዲሁም ሜዲዮ ምልክቱን በመጫን እንዲሁም ደግሞ ቪዲዮን ከወደዳችሁት ቪዲዮን ላይክ ማድረግ እንዳይረሳ። ሀሳብ አስተያየት ካላችሁ ሀሳባችሁን ኮመንት ሴክሽን ላይ አጋሩኝ። እንዲሰራላችሁ የምትፈልጓቸውን ቪዲዮዎች ኮመንት ሴክሽን ላይ ማስቀመጥ ትችላላችሁ። በሌላ በቀጣይ ቪዲዮ እስከምንገናኝ ሰላም ቆዩ። ቻው